ዛሬ እንግዲህ በሁለት ወሳኝ ጉዳይ ነው የመጣሁት። አንደኛ በሀይሚና በብሩክ ሲቀጥል አብረው በሚሰሩትና በጨረቃ ፋሚሊዎች። ወርቅ ላበደረ ጠጠር መልሱለት። ከብት ባልዋለበት ኩበት ለቀማ። ላም አለኝ በሰማይ ወተቷንማ አላይ። ይሄ ነው እንግዲህ ነገሩ ማለት ነው። ሀይሚ ለማስታረቅ መታ፣ ምንም ባላጠፋችው ነገር እንግዲህ ተሰድባ ተመታ ሄዳለች ማለት ነውና፣ በዚህ ልክ ነገሩ ለምን እንደሆነ ስራ ሊሆን ይችላል ማለት። ስራም ቢሆን እኮ ለሰው ልጅ ክብር ያስፈልጋል ከምንም በላይ ማለት ነው። የሶሲና የዳኒ ምንድን ነው አላማቸው? ግልጽ አይደለም እንዴ? ለሃይሜና ለብሩክ አልገባችሁም እንዴ? የምር ማለት ይሄ ነገር ወዴት ወዴት እየሄደ ነው? ምንድን ነው እየተሰራ ያለው? ሃይሜ ለማስታረቅ መታ፣ ተሰድባ፣ እገልሻለሁም ተብላ በሶስት ፊት ተዋርዳ ሄዳለች ማለት ነው እና ሃይሜ ደግሞ ልኳን ታሳያታለች ገና ማለት ነው። ያባለፈውንም እንግዲህ ለብሩክ እንዴት ነው አልፋተውም፣ በቃ ማለት አላልፈውም እያለች ነው ሃይሜና ብሩክ ምንም እንዳልሰራ ንጹህ ልጅ እንደሆነ ግልጽ ነው ግን ቢሆንም ሀይሚ ይህን ነገር ያደረገበት ምክንያት ምን አስቦ ነው በምን መልኩ እንዲረዳው ፈልጎ ነው በማለት ነው እንግዲህ ነገሩን የዘጋችው ሀይሚ ማለት ነው ትናንትና ና መልእክት አለኝ ማለት ነው በዋናነት ግን በሀይሚና በቡራ ነው የመጣሁት እንግዲህ ሀይሚ ትናንት ለማስታረቅ መታ በሶሲ ተመታለች እንዲሁም መገልሻለውም የሚል ዛቻም ነበረ ብሩክ ቁሞ እያለ ማለት ነው እና ምን ያህል የልብልብ ልብ ቢሰማ ተዚህ ደረጃ ላይ እንደደረሰ የሶሲ ዓላማ እንግዲህ ግልጽ ነው ማለት ነውና ዳኒም እንግዲህ ገና ብዙ ጉዳዋት አለው እያለ ብሩክ ደግሞ በወይ በዋህነቱ መጀመሪያ ሶሲ ወደዚህ ነገር ጎትታ አስገባችው። አሁንም ደግሞ ዳኒ ሊቀጥል ነው ማለት ነው። ታዲያ ብሩክ እንግዲህ አንዳንዴ ምንም በማያውቀው ነገር በዋህነቱ በራሱ ሁኔታ ሁሉም ሰው እንደሱ እየመሰለው ሳያስበው የሆነ ነገር ይገባል። አሁንም ደግሞ ሶሲ እዚህ ነገር ከታ ከሀይሚ ጋር ይሄው አጣልታቸዋለች። ሀይሚና ብሩክ ያሉበትን ሁኔታ እያያች ነው። ነገር ግን አሁንም ገና ይቀጥላል ማለት ነው። ዳኒ የብሩክንና የሶሲን ያላቸውን ሁኔታ እኔ ቀኑ ሲደርስ ወይም ይፋ አደርጋለሁ እያለ እየዛተ ትናንት ሰምታችሁታል ማለት ነው። እና ስለዚህ የጨረቃ ቤተሰቦች ወይም ሀይሚና ቡራ በዚህ መልኩ ሕይወታቸው ምስቅልቅል ወጥቶ ለነሱ ማንፈቅዶላቸው እንደሆነ እያያችሁ ነው ማለት ነው። ሰላም ሰላም ቤተሰብ፣ እንዴት ናችኋለሁ? ሰላማችሁ ዛ በእያላችሁበት እያልኮኝ ወድ የጨረቃ ቤተሰቦች ትናንት በተሰራው ቪዲዮ ተናዳችኋል በጣም ማለት ነው። እኔ እኔ በጣም ነው የተናደርኩት ጣም ማለት ነው። ምክንያቱም እንዴት ነው፣ ከብት ባልዋለበት ኩበት ለቀማ የሚባል አባባል አለ። የምር ማለት ነው ማለት ሀይሚ ራንክ ተደረገች ምንም ያጠፋችው ነገር የለም። ኢቭን እንኳን ተናዳ ይቅርታ አልፈልግም ብላለወዲው ተናዳ በበነገው ይቅርታችሁን ተቀብያለሁ ብላለች። ፕራንክ የተደረገችው እሷ ናት። እንደዛ ቪዲዮ የሰሩት ሁለቱ ናቸው። ማለት ብሩክ እንግዲህ ይሄን አሁንም ድረስ የሶሲን እየሸፈነ የሚሄድ ከሆነ ብሩክ ማለት ነው ማለት ይሄ ሀሳብ የእሱ ብቻ እንዳልሆነ ግልጽ ነው። ታዲያ የሶሲን ማለት እኛ እንዳንሳደብ ወይም እኛ አውጥተን እንትን እንዳንል የእሷን መሸፈን የለበትም ብሩክ ራሱ ስለሚጎደው ማለት ነው። የእሱ ሀሳብ ብቻ እንዳልሆነ እኮ ግልጽ ነው። ከራሷ ቻናል ሰርታ ለሁለተኛ ጊዜ እዚህ መታ የሰራችው እሷ ምክንያት አላት። በጣም በትልቅ እቅድ ነው የመጣችው። ምክንያቱም እውነት ከባሏ ጋር ተጣልታ አይደለም። ከባሏ ጋር ብትጣላማ አብራ እያለች ራሷ መታረቅ ትችል ነበር። ኢቭን እንኳን ተጠርታ ስትመጣ ስለ እርቅ ታወራ ነበር። ትናንት አይሚ ልታስታርቅ መታ እንግዲህ፣ ምንም ባላደረገችው ነገር ከፍቅረኛ ጋር ጣል ተሸኛል በአንቺ ንግግር በሚል ስበብ ሶሲ ማለት ነው ይሄን ነገር አስባበት ሀይሚ። በቃ ሁለቱን ብቻ አገናኝታ እርቅ ማለት እንደዚህ ነው፣ በስብሰባ ሳይሆን፣ በቃ ሁለቱን ብቻ አውርተው እንዲታረቁ ፈልጋ ትናንት መታ ነበር ሀይሚ ለማስታረቅ ማለት ነው። ጭራሽ ለማስታረቅ መታ። በሶሲ ገልሻለሁ ዛቻና ተመታለሽ ማለት ነው ሃይኑን መታታለሽ ሶሲ እና ይታችኋለና። በጣም ነው የደበረኝ የምር ማለት ነው። ማለት በቃ ምን እንደምል አላቅም። ብሩክም አለ። እንግዲህ ዳኒም አይታችሁታል። ሶሲን አስቀይምሻለሁ እያላት ነበር ሀይሚን ስትመታት ማለት ነው። እና እንዴት ነው እንደዚህ የልብ ልብ የተሰማት ሶሲ? እቅዷን ግን እያያችሁ ነው አደለ? ከዳኒ ጋ እኳ አይደለም ችግሯ፣ ችግሯ እሷ በቃ ከሀይሚ ጋ ነው ማለት ነው። ማለት ሁለቱን ማለየት ነው የምትፈልገው። የምር ማለት ነው እሷ መቼ ተጣላች? አብረው እንጂ እያረጉ ነው እየተዝናኑ እንደሆነ ታይተዋል። ለምን ይደበቃል? የሁለታቸው ማለት ሁለታቸው ዞት የመጡ አሁን ይሄ ይሄ እቅድ ቡራ ወደዚህ ነገር እንዲገባ ተደረገ፣ አደለ በቃ ቡራ ሁሉም ነገር እንደሱ። ችግሩ ብሩክ ሰው ያምናል፣ የምር ማለት ነው፣ በጣም ሰው ያምናል፣ እንደራሱ ማለት ነውና እንግዲህ እሷ እንደዛ ስትለው እሺ ብሎ ገባ። ኦኬ ፕራንክ ተሰራ። አሁን ደግሞ ይሄው እንኳን ልትጣረቅ ቀርቶ ማለት ነው፣ እየመጣች እየገለፈጠች፣ ሀይሚን ምናምን ከፍ ዝቅ እያደረገች እያየች፣ በብሩክ ፊት ማለት ነው። እና ትናንተ ማታ ሄዳለች። የሀይሚ ጥፋቱ እስኪ ምንድን ነው ማለት ለማስታራቅ? መታ መደብደብ አለባት መሰደብ አለባት። እንዲ ለምንድን ነው ልኳን የማያሳያት ብሩክ ለዚች ልጅ ለምን ለምን ነው የማይርቅ ብሩክ ከዚች ልጅ ለምን አይርቅም በቃ እንዴ የማይርቅበት ምክንያት ምንድን ነው ምን ችግር አለ እንዴ አሁን እኮ ሌላ ችግር ደግሞ ይሄው ሊያመጡበት ነው ማለት እሱ ካራቀ ና እርግፍ አርጎ ካልተዋት ከሰው ሲጋ ምንም ነገር ግንኙነት እንደሌለው እናውቃለን በምናቀው ልክ ማለት ነው ግን ደግሞ አሁን ይሄው ዳኒ ሌላ ነገር ሊያመጣ ነው ሌላ ውስጥ ሊከተው ነው ማለት ነው ያ ማለት ምንም ብሩክ ባልሰራው ወይም ምንም ነገር ባላደረገው ነገር ነገር የሶሲን እና የብሩክን ጉዳ አወጣለው እያለ ትናንት ለሀይሜ እንግዲህ የቤት ስራ ሰጥቷታል። አይታችሁ አላ እንቅልፍ አይወስደኝም ንገረኝ፣ ምንድን ነው ዳኔ? እኔ እኮ ይሄው ላለፈው ነገር እንኳን ይቅርታ አድርጌላቸው ለማስታራቅ እየሞከርኩ አሁንም ደግሞ ሌላ የተደበቀ ነገር ከኋላማ ካለ እባክን ንገረኝ፣ እንቅልፍ አይወስደኝም እያለች በጣም ተናዳለች፣ ሀይሜ ማለት ነው ስለዚህ ብሩክ ምንድን ነው ማድረግ ያለበት? እንዴ ለምን ለምን በቃ አይተዋትም ሶሲን? እንዴ ለምን ከሱ አይረቅም? ዋናው በቃ ባጭሩ እኮ ከሶሲ መራቅ ነው። እንዴ ለምንድን ነው ከሱ ጎን መታ ተሸጉጥ፣ አስታርቀኝ የምትል? መቼ ተጣላች ከጓደኛዋ ጋር? እንዴ ሀይሚ ፕራንክ የተደረገችው ከብሩክ ጋር ምንም ቢጣሉ፣ ምንም ቢጋጩ በዚህ ሁኔታ እያሉ በዚህ ሁኔታ እያሉ ሀይሚናት ፕራንክ የተደረገችው አይደል? ሶሲናት ፕራንክ አድራጊዋ የሷ አባል ምን ብሎ ነው የዚህ የዚህን ያህል የሷ ባል በየትኛው ሁኔታ በየትኛው ሂሳብ ነው ሶሲን የተቀየማት ዳኒ ማለት ነው። አሁን እኮ የሶሲና የዳኒ ጠብ አይደለም ችግሩ። የሶሲ አላማዋ ሌላ ብቻ ነው። ሁለቱም አላየት ብቻ ነው በቃ። እንዴ ከብሩክ ጎን ተሸጉጣ የብሩክን እጅ ካለያዘች የብሩክን ካልተደገፈች አታወራም፣ አይሆንላትም፣ በቃ በፍጹም ማለት ነው። ማለት እያሳየች ያለችው አክት ለጨረቃ ቤተሰብ እኮ ነው እንደዚህ የምታደረገው ብያስባለሁ። ማለት ከብሩጋማ ጋማ ይኸው አብረውም እየመጡ እየተገናኙም በቃ እያገኘችው ሀይሚ ጋር እንሂድ ምናምን እያለችው እየደወለች እያገኘችው ነው። ከዛ ባለፈ ደግሞ በእንደዚህ አይነት አለባበስ አክት እያረገች የምትመጣ ለጨረቃ ቤተሰቦች ግድ አይሰጠኝም ብላለች እኮ፣ ቢሰድቡኝ ቢዘቀዝቁኝ ግድ አይሰጠኝም ብላለች። እኛ ተናደርነ ምናልነ ለእሷ ግድ አይሰጣትም። አው ግዳይ ይሰጣትም። ምክንያቱም ለራሱ ክብር የሌለው ሰው እንዴት ለሰው ሊያከብር ይችላል? ሶሲ ማለት ነው። ስለዚህ ብሩክ ለምንድን ነው ከሶሲ የማይረቀው እንዴ? በቃ ሃይም እኮ እንዴ ይባለፈውንም ይቀር አለልም ይያለች እኮ ነው ተናን እስካሁን ባለፈው ተጫውተውብኛል ባለፈው ተጫውተውብኝ ይቅር ብያቸዋለሁ እንደዛ አሰቃይተውኝ። አሁን ግን አልጋ ላይ እንዲህ አይነት ፕራንክ ማን ፈቅዶላቸው ነው? እኔ ነበርኩ በእንዲህ አይነት ቦታ ከብሩክ ጋር በቃ ብቻችን የሆነ ቦታ ሀይደን ኢንጆይ ማድረግ ምናምን። ይሄ ነበር ይሄ ቦታ ለእኔ ነበር፣ ይገባኛል ብዬ ማስበው። በዚህ ቦታ ግን ለእኔ ተገቢ እንዳልሆነ ብሩክ አሳይቶኛል። ይሄው ሀይሚ ማለት ነው ይቅርታ ብታደርግላቸው፣ ከብሩክ ጋር ገና ያልጨረሰችው ነገር አለ ማለት ነው። ማለት በቃ በግሉ በጣም ማናገር የምትፈልገው ነገር አለ ከካሜራ ጀርባ ማለት ነው። ማለት ብሩክ ንጹህ ነው፣ ምንም አላደረገም፣ ጃስት ፕራንክ ነው ያደረገው። ግን ቢሆንም ደግሞ አሁንም የሶሲ አክት እያደረገችው እያሳየችው ያለችው ነገር ሀይሚን በቃ ነርቭስ እያረጋት ነው። ሲጀመር እኮ ሶሲንና ሶሲና ብሩክ ባሉበት ቦታ መምጣት አልፈልግም ብላለች፣ ተናግራለች። ታዲያ ብሩክ እንዴት ነው የሚረዳ? ማለት ለምንድን ነው መረዳት ያቃተው? ብሩክ የምሬ ነው የምላችሁ። ለምን ነገሩ ይበላሻል? እዚህ ከዚህ በላይ ለምን ይበላሻል እንዴ? አንዴ ሀይሚ እኮ በቃ ማለት ከዚህ በፊትም ቪዲዮ ቲክቶክ አብረው ሰርተዋል። እኔ በምናምን አለው ሁለታቸው ብቻ ነው የሰሩት። ሁለታቸው ብቻ ስለሆነ ፕራንጉን የሰሩት በቃ ይቅር አልልም እያለች ነው ሀይሜ። እንግዲህ እኔ ከልቦ አይመስለኝም እንደዚህ የምትለው ግን፣ ቢሆንም አሁንም ከብሮ ጋ ገና ለመታረቅ ጊዜ ይወስዳል። የሀይሜና የጉራ ማለት ነው። ያለፈው ስህተት እንዳለ ሁኖ ያ ችግር ሳይፈታ አሁን ደግሞ ብሩክ ሌላ ችግር ውስጥ ሊገባኮ ነው። አረ ብሩክ ድጋሚ ስህተት አትግባባክን ከዚች ልጅ አሽቀን ጥረህ ጥለህ አንተ ከሀይሜ ሰላም ክና ያገኝ እንዴ ምንድን ነው ከእሷ ጋር ያለ ግንኙነት? በቃ ምንም ነገር እንደሌለ ግልጽ ነው። ታዲያ ለምንድን ነው እንደዚህ? ለተመልካችም ለሀይሚም በቃ ክብር ሊኖር ይገባል። የምር ማለት ነው ብሩክ እንዴ። አሁን እኮ ሌላ ችግር ውስጥ ገና ዳኒ ሊያስገባ ነው። በእርግጥ አንተ ራስህን ታውቃለህ ከሶሲ ጋር ምንም ግንኙነት እንደሌለ ወይም ደግሞ ከሀይሚ ውጭ የተደበቀ ማንነት እንደሌለ አንተ ራስህን ታውቃለህ። ግን ለሚዲያም ቢሆን አሁን ገና በዳኒ ቻናልም ሆነ በሶሲ ቻናል ሊሰራ ነው የሄደው አይደል? ስለዚህ አሁን ዳኒ ብሩክና ሶሲ በጣም ብዙ ነገር እንዳለ አወራለሁ እያለ ነው። ለሃይሜ ቤት ስራ ሰጥቷታል። ትናንት አይታችኋል አይደል? ታዲያ ያለፈውን ስህተት ሃይሜ ገና ይቅርታ ብላ ለብሩክ ይቅርታ ብላ በደንብ ሳይግባቡ ሳይታረቁ አሁን ሁለተኛ ስህተት ብሩክ እንዳይገባ ለምንድነው ከሶሲ የማትርቀው? ብሩክ ማለት ነው፣ ማለት ችግሩ ምንድነው? በቃ ከሶሲ ብትርቅ አንተ ችግር ምንድነው? ብሩክ ማለት ነው። ለምን የሁለታችሁ ህይወት ይበላሻል? ለምን ሀይሚንስ በዚህ ልክ ትከፋለች? እንዴ ጭራሽ እየተሰደበች እየተመታች እገልሻለሁ እያለቻት ማለት ነው፣ ጭራሽ ማለት ነው። አላበዛችሁም ግን? ሶሲ እንዴ ብሩክን ተገና አድርጋ ነው እሷን የምትማታ አረኔ፣ ተቃጠልኩ የምር በጣም ነው የተናደድኩት። የምር ብሩክን ተገና አድርጋ ሀይሚን ትማታለች ሶሲ ማለት ነው። ምን ያህል ብትንቃችሁ ነው! ብሩክ ራሱ እኮ እየናቀች ነው ሶሲ። አሁን እኮ ሀይሚን ብቻ አይደለም እየናቀች ያለችው። ለሀይሚ ክብር ቢኖራት አንተንም ታከብርህ ነበር ብሩክ ማለት ነው። ስለዚህ ሶሲ አንተንም ንቀሃለች፣ ሀይሚን ማስነቀሃታል የምር ማለት ነው። ይሄው አንተን ተገና አድርጋ በኋላ ሆና ሀይሚን እየመታቻት ነው። ሀይሚ ላንተ ምንህ ናት? ፍቅረኛ አይደለችም ጓደኛ አይደለችም። እሷ በኋላ እየተደበቀች አንተ ለመገልገል እሷ ስትማታ፣ አረ በጣም ይደብራል። ብሩክ ለአንተ ራሱ ክብር እየሰጠች እኮ አይደለም፣ ሶሲ ማለት ነው። የፈለገ እንዲያው አንድ ሚሊዮን ጊዜ፣ ለምን ጓደኛ፣ የረጅም ጊዜ ጓደኛ አትሆንም? ለምንድነው ነው ርግፍ አድርገው ማትተዋት ብሩክ ማለት ነው? እኔ በጣም ነው የተናደርኩት፣ ትናንት ሀይሚን ስትመታት ማለት ነው። እንዴ እሷ ለማስታረቅ መታ፣ ጭራሽ ተመታ ትሄዳለች። እንዴት ነው ያበዛችው? እንዴት ነው የልብ ልብ የተሰጣት በዚህ ልክ? አሁን እኮ የሶሲ እኮ ዓላማ ከዳኒ ጋር አይደለም። የእሷ ችግሯ ከዳኒ ጋር አይደለም። ከዳኒ ጋር ከሆነ እስካሁን ድረስ ወደ አምስት ስድስት ጊዜ ተጣልታ ታርቃለች፣ ሶሲ ማለት ነው ከጓደኛዋ ጋር እንዴ አሁን ብቻ ነው እንዴ ከሷ ከሷ ቻናል ላይ ተሰርቶ ወዲያው ነው ይቅርታ ያደርገችለት በአስር ደቂቃ ማለት ነው። ታዲያ አሁን እኮ የሶሲ ችግር ከባሏ ጋር ወይም ከፍቅረኛዋ ጋር አይደለም። በቃ ሁለቱን መበጥበት ትናንት ሰምታችኋት አላለም ችግርሽ ምንድን ነው ትላታለች ሀይሚ ፀባይ አላለችም? እና ሀይሚ ጸባይ የላትም አንቺ ነሽ ጸባይ ያለሽ እንዴ እንዴት እንዴት ነው የሚያረጋት እንዴት እንዴት ነው የሚያረጋት እንዴ ብሩክ በቃ ሀይሚ ልታስከብራት ይገባል አታሰድባት አታስመታት በቃ እንዴ ካልሆነ እኮ መልቀቅ ነው በቃ ማለት በቃ ብሩክ ማለት ነው እንዴ ለምን ትመታለች ሀይሚ? ምንም እንዴት ነው? ከብት ባልዋለበት ኩበት ለቀማ። ምንም ባላየችው ባላጠፋችው ነገር ጭራሽ እሷ ማለት ነው ጥፋተኛ ሆና ሀይሚ ጭራሽ የሰው ፍቅር በጠብጠሽ ተብሎ ይሁን ብላ ልታስታረቅ በመጣሽ ተመታ ተደብድባ፣ ተሰድባ፣ ተዋርዳ መሄድ የለባትም። ይሄ ከብሩክ አይጠበቅም። የምር ማለት ነው ማለት ማስከበር አለበት። በቃ እንዴት ነው እሷ ማለት እሱ ቁሞ እንዴት እሷ ትመታለች ሀይሚ ማለት ነው እንዴ ለማስታረቅ በመጣች እሷኮ የመጣችው በትክክለኛው መንገድ ነው የመጣች ሁለቱን ብቻ ለማስታረቅ። ሶሲ ግን መታረቅ አትፈልግም ሲጀመር አልተጣላችም። መታረቅ ስለማትፈልግ በዚህ ምክንያት ተላይቻለሁ በአንች ምክንያት ተላይች አለው ብላ ብሩክን የራሷ ማረክ ስለምትፈልግ ማለት ነው። ይሳካል እንዴ? ሶሲ በእንደዚህ መንገድ ታገኘዋለሽ ብሩክን? አይ ለማለኝ በሰማይ ወተቷንም ማለኝ አይሆንብሽም። ሶሲ ትለፊያለሽ እንጂ መቼም አይሆንም ብሩክ ያንች ማለት ነው። ብሩክስ ምን ዕቃ ነው እንዴ ላንቺ በዚህ ድረስ በዚህ ድረስ ስት ከሀይሚ ወጥቶ ላንቺ የሚመጣልሽ? አሁንም ከአንቺ ጋር ሆኖ እንደዚህ ለሆነውም እየበሸቀን ነው የምር ማለት ነው በጣም ነው የምታናድጅን፣ ሶሲ በጣም ነው የምታናድደው የምር ማለት ነው። አይዶንኬር ብላለች ለፋሚሊ ለጨረቃ ቤተሰቦች ግድ አይሰጠኝም ብላለች ማለት በቃ ቢሰድቡኝ ቢዘቀዝቁኝ አይዶንኬር ብላለች። ምክንያቱም ለራሷ ክብር ስለሌላት ለሰውም ክብር የላትም በጭራሽ ማለት ነው። ስለዚህ ብሩክ ያለፈውን ስህተት ሀይሚ ይቅር ብላ ወደ ሰላማችሁ ሳትመለሱ አሁንም ሁለተኛ ስህተት እንዳትሰራ ነገሩን ማስቆም መቻል አለብህ። ሶሲን እዚህ እየመጠህ አይደለም አንተ ከሀይሚ ጋር የምትታረቀው እንዲህ ብሩክን እንዴት ማለት እስኪ ማስረዳት የምትችሉ ሰዎች ማለት ነው ማለት በውስጥ የምታገኙት በስልክ ማውራት የምትችሉ ሰዎች ብሩክን አውሩት የምር ማለት ነው። ማለት በእንደዚህ እንዴት ነው? በእንደዚህ አሁን እኮ ሀይሚ በባለፈው አኩርፋለች። የዚያን ይቅር ብለው ከሱ ጋር ወደ ሰላም ሳትመለስ አላልፈውም እያለች ነው፣ አልተውም እያለች ነው። እንደዚህ እያለች አሁን ደግሞ ይሄው ዳኒ ሌላ መዘዞ ሊመጣ ነው ማለት ነው ዛሬ። ስለዚህ ሀይሚና ብሩክ ማለት ነው ለፍቅራችሁ መጠንቀቅ አለባችሁ። ሶስተኛ ወገን አታስገቡ፣ ካልነ በጣም ብዙ ጊዜ ተነግራችኋል። ፍጼ ደግሞ የምር ይሄ ነገር በጣም እየመረረና እንደዚህ የሚሆን ነገር ሁለታቸው የሚለያዩ ከሆነ በመሀል ገብተ ማስታረቅ አለበት ፍጼ ራሱ ማለት ነው። እንዴት ነው አንተ እያለ ሀይሚና ቡራ በዚህ ልክ ማለት እንደዚህ መሆን አለባቸው መበጣበጥ አለባቸው። በቃ ሀይሚና ብሩክን አንተ አስታርቃቸው ፍጼ ማለት ነው። ማለት ነገሩን እያየው ነው ብዬ አስባለሁ። ቪዲዮአቸውንም ሼር እያረገም ስለነበረ ለጠላት ቦታ አትስጡ ቦታ አትክፈቱ እያለ ፍጼም ሼር ሲያደረግ ነበር የባለፈውን እና እንግዲህ ብሩክ ደግሞ በየዋህነቱ እንደራሱ ራሱ ሁሉንም ሰው ያምናል። ሁሉም ሰው እንደሱ ሱ ይመስለዋል ና እንግዲህ በዚህ ልክ ማለት ነው የማይወጣው እዳ እየገባ ነው። ሁለተኛ ማለት ነው ብሩክ እየምር በጣም ከባድ ነው ለጨረቃ ቤተሰቦች በመጨረሻ የምለው ነገር ቢኖር ለሀይሚ አድናቂዎች ማለት ነው የሀይሚ አድናቂዎች ቲክቶክ ላይ ማለት ነው በጣም ነው ማለት በጣም በቃ ብዙ ህት እንዳሏት ሀይሚ ብዙ ሰው እንዳላት፣ ብዙ ኦዲንስ እንዳላት እኔ ቲክቶክ ላይ እያየው ነው። በጣም በሚገርም ሁኔታ ነው የሚገልጿት ማለት ነው። ታዲያ ለምንድን ነው እናንተ ማለት የሀይሚ የዩቱብ ቻናል ሄዳችሁ ኮመንት ማትጽፉ? ይሄንን አንድነታችሁን፣ ይሄንን አብሮነታችሁን፣ ይሄንን ለሀይሚ ያላችሁን ጥግ ድረስ ፍቅራችሁን ለምንድን ነው ቪዲዮ ላይ የማትኮምቱላት? የዩቱብ ቻናል ላይ ለምን ዘሃዳችሁ አትኮምቱም? ቲክቶክ ላይ በቃ በለለ በቃ እንዴት ነው? በጣም በሚገርም ሁኔታ ነው ሀይሚን እንትን የሚሏትም በቃ የሚገልጿት ማለት ነው። ታዲያ ይሄንን የብሩክ ማድናቂዎች ሆናችሁ የሀይሚን ማድናቂዎች ሆናችሁ የዩቱብ ቻናቸው ቻናል ላይ ይሄንን ፍቅራችሁ ለምን አትገልጹም? ማለት ቲክቶክ ላይ ብቻ ሳይሆን በቃ የዩቱብ ቻናላቸው ላይ ይሄን ምርጥ የሆነ አስተያየት፣ ይሄን ምርጥ የሆነ ድጋፋችሁን እንዴት እንደምትወዷቸው ለምን የዩቱብ ቻናላቸው ላይ ሄዳችሁ አትኮምቱም ማለት ነው።